ኪራና ጽናት ዛሬ እንግዲህ ተጋብተዋል ማለት ነው። ሁላችንም ይህንን በጉጉት ስንጠብቀው የነበረው ነው። እልል ማለት ያቅተናል እንዴ? እልል እንበል እስኪ። በጣም ደስ ይላሉ ዛሬ በጣም ከምላችሁ በላይ ጽኑዬ እንደዚህ ብላ ያሰበችው ተሳክቶ ስናያት እንዴት ያስደስታል ማለት ነው። ውዴ ቻናል ላይ ተከታታዮች ዛሬ እንግዲህ እንኳን ሰላም መጣችሁ፣ በደስታ ነው ዛሬ የተቀበልናችሁ። የጽናትና የኪራ የሙሽርነት ቀን ደረሰ። ሁሉም ነገሮችን አልፈው ለዛሬቱ ቀን ስለደረሱ ሁላችሁም እንግዲህ የእነሱን ዕጣ ይግጠማችሁ እያልኩ ዛሬ ላይክ እና ሰብስክራይ ሳታደርጉ እንዳታልፉ ማለት ነው። የሰው ልጅ ደስታ የሚያስደስታችሁ እና እንግዲህ ኪራ የእናቱን ህመም ቢያቅም እናቱ ለሰርጉ አልተገኘችም እንዲሁም ጽናት ወደ አባቷ ለሰርጉ እንዳልመጡ ቅርብ ይላትም ከሰርግ በኋላ እንደምትሄድላቸው ከጓደኞች ጋር ቃል ገብተዋል ማለት ነው። ዛሬ እንግዲህ የአክሩቤ አባት እንዲህ ሲል ነበር የጀመሩት። የጽናትን ቶሎ እንዲታገባ እፈልጋለሁ አሉት። እኔ እምቢ ብዬ ነው አለ። ምን ማለት ነው አሉ አባት። እንዴ አባት፣ ዛሬ እኔ እኮ ጽናትን በቶሎ ቀርቶ ዛሬ ብታጋባይ ደስ ይለኛል ግን አለ። ግን ምን አሉ አባት። ጽናት አባቷ እንዲከፉ አይፈልጉም አለች። እና ታዲያ ምን ችግር አለ? መንገድ ነው አሉ አባት። አባ፣ አለ ያን ያህንማ፣ ቀላል አይደለም። ጽናት በምንም ሁኔታ ሆና አባቷ እንዲከፉባት አትፈልግም። እና ያንተ እናት ሳትደሰት ልትሞት ነው ሲሉት፣ ምን ማለት ነው? አልገባኝም ደነገጠ። ያንተ ማግባት እናትህ እንዴት በጉጉት እንደምጠብቃት አታክም። አባ እኔ ግን የማላቀው ነገር አለኝ። በተደጋጋሚ ነገር የደበቋችሁ ነገር ስለማየ ያለኝ ይመስለኛል አለ። አላቅም እኔ ምን እንደው ብዙ ላይ ብዙ ነገር እየተከናወነ እንደሆነ ይሰማኛል። አሁን በቃ ተረሳሳይ፣ ከጽናት ጋር ተማከሩና በዚህ ሶስት ቀን ትሞሸራላችሁ ሲሎ በዚህ ሶስት ቀን አለ። ረዘመባችሁ እንዴ አለው። አንድ ቀን ተኩል አድርገው አሉ። እንዴ አባ፣ ስለ ሰርግ እኮ ነው እያወራን ያለ ነው ይላል ኪራ። አንተ ለመሞሸር ተዘጋጅ እንጂ እኔን፣ ሌላውን ለእኔ ተወው ይላሉ አባት። ባ አባት የዋ ጋራ ሽማግሌ ሳይላክ አለ። ነገርኩህ፣ አንተ ጽናትን አናግር፣ እኔ ነገውኑ ሽማግሌ ልካለው አሉ። የት ነው የምትልከው አባዬ? ገጠር አለ። ታዲያ ምን ይሆን ነው የምትለው ልጄ? ያቺን እና የእንዳይኔ ብሌን የሚሳሳላትን እናትህን ብታስደስት የትኛው ክብርህ ነው የሚቀንሰው? አሉት። እረ አባ እንደ እሱ አይደለም አለ ተደናገጥ። በጣም አዝናለሁ አሉበት አባት። እሷ ለአንተ ምን እንዳደረገች ብታቅ በጣም ነበረ የምታዝነው አሉት። ያሳዝናል። እንደእሷ እንደዚህ ቢሆንላት ምን አለ በኖረች ኑሮ አሉ። ሰላም ውድ የቻናሌ ተከታታዮች እንደምናላችሁ፣ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ። ዛሬ በተለይ የጽናትና የክሩቤን ብቻ ቀን ያስደሰታችሁ። ላይክ እና ሸር ሳታደረጉ እንዳታልፉ እያልኩኝ የዛሬው ቪዲዮችን በደስታን የተጀመረው በስስስ ስንጠብቃት የነበረው ጽናትዬ እንግዲህ ሁሉን ነገር መከራውን አሳልፋ በቃሏም ተገኝታ ቃሏንም ማክበራ ለዚች ቀን ደርሳለች ማለት ነው። እንግዲህ የክሩቤ አባት በዚህ ሶስት ቀን ውስጥ የሰርጉ ፕሮግራም እንደሚከር ሲነግሩት ቢደነግጥም ሆኖም የማይቀር ጉዳይ ነውና ሂዱና ቬሎ ምረጡ ተባለ። ጉድ እኮ ነው በሶስት ቀን አለ። ክሩቤ ጽናትንስ ምን ብዬ ነው የምነግራት? ሲል ተጨናነቀ። ከቆይ ምንድን ነው እየተከናወነ ያለው? ይላል ክሩቤ ግራ የተጋባው ሆኖ እንዴት ነው ግን እናማ እየሳት ትገኝ፣ እኔ ሰርግ የሚፈጸመው አለ ከዛ ጽናት ተጠራችና፣ አቶ ተሾመ በጣም እንዳስቸገርኩሽ ይገባኛል። ጽናትዬ እንደማይሆን ነገር ውስጥ እንደከተትኩሽ ይገባኛል። ነገር ግን አስዬ በጣም ታማብኛለች። ትትረጅኝ ይገባል። እና ወይኔ ሂጄ ልጠይቃት እንዴ? አለ ጽኑዬ። አይ ያው ነው እየፈተፈት እየሰራሽ የምትልክላት ነገር ከበቂ በላይ ኮ ነው ጽናት አሏት አቶ ተሾመ ጋሼ እሺ ላናግርሽ አልኩኝ በሰላም ነው ጨነቀኝ እኮ አለቻቸው ምን ሰላም አለ ብለች ነው አሉ የኪራ አባት ህይወቴ የተሰቃየችብኝ ነው አሉ ከጸሎት ውጭ እኮ ምንም ማድረግ አንችልም እንዲሁ ፈጣሪ በቸርነቱ እጁ ይደብሳቸው አለች ጽናት ጽናት አሏት የኪራ አባት ኪራን እንድታገቢ እፈልጋለሁ አሏት እሱማ ይህን የምኞት እኮ ነው አለች አዎ አሁን ተረጅኝ አልተረዳሽኝም እንዴ ከሶስት ቀን በኋላ ሰርጋችሁ ነው አሏት። ደነገጠች። ጽናትዬ ምን ብላ ደንግጣስ? አዎ ጽናት፣ እስካሁን ካደረግሽው አይበልጥም እንዴ? ጋሼ፣ እኔ እኮ ኪራን ስለማገባው ስለወደድኩት፣ ስለማፈቅረው እንጂ ለእርሰው ብዬ አይደለም። በዚህ ፍጥነት ግን አይሆንም አለ ጽናት። አባትም እንዴት አይሆንም? ምንድነው ችግርሽ? ሁሉን ነገር ለእኔ ጣዩ አሏት። ማለት ነው እንደ አባቴስ አለች። ለምን አሏት? ልጄን አታምኒበትም ማለት ነው ከአባቴ በኋላ እማምነው እሱን ነው ለሁለተኛ ጊዜ ታዲያ ምንድን ነው እንዳታገቢ የሚከለክልሽ ሲሉ ተቋታ ጋሼ አባቴ እኮ ዋሽቸዋለሁኝ ትላቸዋል ማለትም እዚህ እየተማርኩ እንደሆነ ነው አባዬ የሚያቀው አሉ በእሱ ምንም ምንም ነገር ችግር የለም ኪራ ነግሮኛል እሱን እኔ አቃልለዋለሁ አትቸገሪ እኔ እንጃ ጋሼ እኔ ግን አባዬን ማስገፋት አልወድም አልፈልግም አለች አስቱ ሳስበው ምኞቷ ሳይሳካ እንድትሞት ሞት አልፈልግም ጽናት ተረጂ አሏት በጣም እየተጨናነኩ እኮ ነው አለቻቸው ጽናት አሉ የኪራ አባት ራስ ወዳድ ሁኜብሽ ሊሆን ይችላል ግን ለአባትሽ ስት በተስፋ ከመኖር ይልቅ በምኞት ብትኖሪላቸው ደስ ይለኛል እሺ ላስብበት አለች ጽናት እባክሽ አሉ መጋባታችሁን ከወርቅ በላይ ነው ለእኔ አሏት መጋባታችሁ ደግሞ ለማይቀር አስቱዬ ያለች ሰርጋችሁ እንዲሆን እገዥኝ አሏት። እስከ ማታስቢና ንገሪኝ ሲሉ በያሁን ሂጂ ብለው ያሰናበቷታል። ጽናት በጣም ተጨናንቃለች። ነገሮች ሳይስተካከሉ በችኮላ እንዴት ነው የሚሆነ አባቴ ምን ይሆናል? እያለ እባክህ ነገሽ እንድትለኝ ጽናትን ድፍረቱን ስጠልኝ ሲሉ ለፈጣሪያቸው ተማጸኑ። እንዲጋሼ እኔ በውሸት ገመዴ መበጠሰያ ከአባቴ ጋር ደርሶ ይሆን እንጃ፣ አላውቅም ግራ ገባኝ፣ አለ ጽናት። አባቴን እንዴት ብዬ ነው፣ በየትኛው አንደበቴ ነው ልጅህ ትምህርቶ የት አቆማ ስራ ጀምራለች የተባሉ፣ ከዛ ደግሞ አሁን ልታገባ ነው፣ ሽማግሌ ሊላክ ነው ሲባል፣ ምንድን ነው ሲጀመር፣ ለመናገርም ይከብዳል አባቴ እንዴት ብዬ። ኧረ አንተ ያሰብካት አይነት ጠንካራ የሆነች ልጅ አልሆንኩልህም። ልጅ እንደምትፈልጋት የሆነች ልጅ አይሆንን አልሆነችልህም፣ እያለች ራሷን ግራ ተጋባት፣ ታዝናለች። ጨንቆኛል እያለች ተጨናነቃለች። በዚህ መካከል እንግዲህ ክሩብ እሷ ሰናይት መጥታ ሰኒ ሰላም አለቻትና እንዴት ነች ደህና ነሽ አለች። ደህና እንዴ ሳሎን ሳጣሽ እኮ እዚህ ነሽ ብዬ መጣሁኝ። እንዴትማ ቅድም ድምፄን ስታዋርኝ የሆነ ነገር እንዳለ ቆዝመሽ ይሆናል ብዬ ነበረ። አሁንስ እባክሽ አንቺን ባረገኝ አለቻት። እኔን ለመሆንማ ትንሽ ቁመት ያጥርሻል አለቻት። አንቺ ትቀልጃለሽ እንዴ። እኔ እንደዚህ ፈገግ እንድትልኝ እፈልጋለሁ አለቻት ሰናይትና ተሰላለሙ። ና ምንድነው የተፈጠረ ነገር አለ እንዴ? አለች። እኔና ኪራ ኮል እንጋባ ነው እና፣ ይሄን ዜና እንደዚህ ነው የምታበስሪኝ እንዴ? በፍቅር እኮ የምናፍቀው ነገር ነው ይሄ። እናንተ ሰርጋል ግን? አለቻት። ምን ግን በቃ በቃ አሁን ይልል ልበልልሽ የትኛውን ደልታ ልበልልሽ ንገሪኝ አለች ኧረ ሰኒ ተረጋጊኝ የልቤ ተጨንቋል አለች ጽኑ ጽኑዬ ምን ልታደርጊ ነው አለቻት እንዴ በርበሬ ልቀናጠስ ነው እንደውም ሻርፕ ስጭኝ በርበሬ የምቀናጠስበት ወገቤና ስሬ የእብዶች አለቃ ሆንሽ ነገር አለቻት በነገራችን ላይ ከመራዊና ከናሆም ፍቅረኛ የሌለው እንዳይመጣ ትልልቅ ሰርጎች ላይ እኮ የሚገኝ እንድንገኝ ነው እስክሳ እንድንነ አለች ነው አለቻት። አንቺ ሰኒ ተረጋጊ አለቻት። ምን ነው ግን ለአባቴ እንዴት ብዬ ነው የምነግረው አለቻት። እሱም አለ ለካ ምንም ቢሆን አይዞሽ መናገር አለብሽ እውነቱን ተናገሬ። እሱማ እንደዛ ነው የማደርገው አለቻት። እና ተነጋገሩና ሳሎን ላይ ሄደን ምን ማድረግ እንዳለበን መራዊትም ትመጣለች እንመካከራለን እኔ ምልሽ መራዊት አሁን ትመጣለች አሉ ምኝታቱና ጽናት ወደ አባቷ ልትደውል እያለች ክሩቤ ይመጣል። ለማንኛውም አንቺ የተጨናነቅሽ ሳታምኝበት የሚሆን ነገር አላደርገውም ይላታል። እንዲያውም ልነግረው ስል ነው የመጣው። ልንገረው ስትል ለአባቷ ተነግራቸዋል። አባቷ ቢሆንም ሁሉን ነገር ከዚህ በፊት ከክሩቤ ጋር ሲያወሩ ተደብቀው እንደሰሟቸው እንጂ አለመማሯንም ሁሉ ነገር ያውቃሉ። ስለዚህ ተስማምተዋል፣ በጣም ደስ አላቸውና አናገረቻቸው ሳይመሽ አናግረ ያቸውን የልውጣልሽ ብሎ ነበር የወጣው። ደስ አላት ማለት ነው። ተሳካላት። አባቷ ፈቃደኛ እንደሆኑ ስትሰማ ለጋሽም ተነገሩ። አባትየው ደስተኛ እንደሆኑ ግን በሰርጉ ሰዓት መምጣት እንደማይችሉ ገለጹ። ደስ ይላል ማለት ነው። በሉ ጽናት እና እናንተ እንግዲህ ምንም ነገር ስራ እንዳትሰሩ ተብለው እናት ያዘዘችው ትእዛዝ ነው። አሁን ጋሼ ቅርታ ብቻዎትን ምን ማገዝ አለብኝ? አለ ጽናት። ወይ እንዲ ጎረቤት የለን እናህን የሚሄሉ የኔ እንዲካማ ትሰቡ ብቻ እናንተ ሄዱና ቪላችሁ ምረጡ። የሁለታችሁ ቪሎ ቪሎም ጭራሽ ተዘጋጅቷል። አባ ብሎ ተነስተው ሳመውና አዎ አለ። ግን እኔ ምንም አይነት ነገር ባለማገዜ ቅርታ ያለችው። እንግዲህ በሰርጉ የነሱ ወጭ ብቻ በመሆኑ ጽናት ትንሽ ቅር ብሏት ነበር አንተን የመሰለ አባት እናቴን የመሰለ እናት ጽኒን የመሰለ አፍቃሪ በማገኘት ፈጣሪን አመሰግናለሁ አለ። በመጀመሪያ በኑሮ የደረጃ አትቀበሉኝም ብዬ ወስኜ ነው ያን ሁሉ ስህተት የሰጠሁት። አሁን ግን አባቴን አናግረው ስላሳመኑልኝ ከልብ አመሰግናለሁ አለቻቸው። አባት አይመሰገንም ጽናት አሏት። እልቅ ሂዱ ተብለው እንግዲህ እነሱም የት ነው የምንሄደው ሲሉ ቬሎ መረጣ ተብለው ሄደው ቬሎቸውን መረጡ፣ ሱፋቸውን መረጡ። እሷም እንደ አባ ሳላግዘውት እንደዚህ መሆኑ በጣም ከብደኛ ስትል ችግር የለውም እኔ ከእናንተ በላይ ደስታ የለኝም እኔም ላንቺ አባትሽ ማለት ነኝ አሉ። ነመራዊት መጡ። ቤቱ ተዘገጃጀ፣ ተቀያየረ። ከዛ አብረው ሄደው እንግዲህ ጭፈራ እልልታ፣ እንደው እንዴት እንዳማረባት ጽኑዬ ማለት ነው ቬሎ ፋዝና ብላ ነበር የመጣችውና በጣም

እንግዲህ የተመኘነው ሁሉ እየደረሰ ነው። እንግዲህ አባቷና የእሱ እናት ባለመኖራቸው በእርግጥ ይመጣሉ ተብሎ ነበር። እስከ መጨረሻ ስንከታተል ግን የክሩቤ እናት አልመጣችም። ሰላማን ባለችበት ያብዛላት። ዛሬ ደስ የሚል ይሄ በጉጉት የተጠበቅነው ስለሆነ ሁላችንም ተደስተናል ማለት ነው። ቀጣይ እንግዲህ የኪራም እናት መጥታ የጽናት አባት ጋር ለመሄድ ወስነዋል። ከጽናት አባት እንግዲህ የገጠር ራቅ ያለ ቦታ ስለሆነ በሶስት ቀን በሚባል ሰርግ የማይደርሱ ስለሆነ ነው። እሳቸው ደግሞ የኪራ እናት አንድ ነገር ሳትሆን ቶሎ ሰርጉ መፈጸም አለበት ብለው ነው። በዚህ ተጠቃሏን እናመሰግናቸዋለን።